ዛሬ የሻማ ቴሌቪዥን ፕሮግራም በፈረንሳይ ላለፉት ወራት አንድ ዓመት ከምናምን የሚበላው ባሉት ጊዜያት ውስጥ አንዳንድ የፖለቲካ ችግሮች ፈረንሳይ ሀገር ላይ እየታዩ ነው ያሉት። ያንን አስመልክቶ ለዜጎች ለዜጎቻችን ለወንድምናቶቻችን በዚህ ሀገር ፖለቲካ ግልጽ ላልሆነላቸው በቋንቋም፣ ባህሉም፣ በፖለቲካ አወቃቀሩም ግር ላላቸው ሰዎች አንዳንድ ማብራሪያ ብትሰጥልን ነው ስለ ያመሰግናለን። በተቻለ መጠን ግልጽና ቀለል ባለመንገድ ያለውን ሁኔታ ለማስረዳት እሞክራለሁ። በመጀመሪያ ፈረንሳይ ዲሞክራሲ ሀገር ነች። እንደ ማናቸውም ዲሞክራሲ ሀገር የራሱ የሆነ የመንግስት አወቃቀር አለ። ይህ ደግሞ ሶስት መሰረታዊ ምሰሶዎች አሉት አንደኛው ኤግዚኪቲቭ ይባላል። በፕሬዚደንሽል ና የእግር ጉዳይ ሚኒስትሩ ዲፌንሱ ሆኖን ያካትታል። ሁለተኛው ፓርቲ ደግሞ ሌጂስላቲቭ ይባላል። ሌጂስላቲቭ ማለት ደግሞ የፓርላመንቱና የሴኔቱ የህዝብ ተወካዮች ምክር ቤት ማለት ነው እሱ ያካትታል። ሶስተኛው ደግሞ ጁዲሽሪ ወይም ደግሞ የህግ የሚባለው ማለት ነው። እነ ያካተተ ዲሞክራሲ ነው ፈረንሳይ ያለ። ሁሉም ዲሞክራሲ ሀገሮች አሜሪካም ብትሆን ፈረንሳይም ብትሆን እንግሊዝም ሁሉም ጀርመንም በዚህ መሰረት ላይ የተጠነሰሱ ሀገሮች ናቸው፣ የተመሰረቱ ሀገሮች ናቸው። ነገር ግን እያንዳንዱ ሀገር የራሱ የሆነ የስራ ክፍፍል ልዩነቶች ሊኖሩ ይችላሉ። የስራ ግንኙነቶችም ልዩነቶች ይኖራሉ። የፈረንሳይ ነው ዛሬ እንግዲህ ለማብራራት ንሞከ ምንድነው፣ በፈረንሳይ ህግ መሰረት ፕሬዚዳንቱ በቀጥታ ምርጫ ይመረጣል። የፖለቲካ ምርጫ ከተመረጠ በኋላ የፓርላመንት ምርጫ ደግሞ ይደረጋል። የህዝብ ተወካዮች ምርጫ ማለት ነው። ያ ሲደረግ የሱ ፓርቲ ወይም ደግሞ ሌላ ተቀናቃኝ ፓርቲ ማጆሪቲውን ካገኘ ወይም ደግሞ ማጆሪቲውን ድምፅ ላገኘው ፕሬዚዳንቱ ጠቅላይ ሚኒስትሩን ይሾማል፣ ይሰይማል። ይህ የፈረንሳይ ህገ መንግስት ነው። ከዛ የተሾመ ወይም ደግሞ የተሰየመው ጠቅላይ ሚኒስትር በተራው የተለያዩ የመንግስት ተቋማት ሚኒስትሮችን ይመለምልና ለፕሬዚደንቱ ያቀርባል። ከዛ ፕሬዚደንቱ ሲያጸድቀው እነኛ የተመለመሉትን ሰዎች መንግስት ተመሰረተ ይባላል። ያ ከሆነ በኋላ የስራ ክፍፍል ላይ ስንመጣ ለምሳሌ የፈረንሳይ ፕሬዚደንትና የፈረንሳይ ጠቅላይ ሚኒስተር ሁለት የተለያየ ስራ ነው ያላቸው። የጠቅላይ ሚኒስትሩ ስራ የኢኮኖሚውን፣ የባህሉን፣ ሌሎችንም ችግሮች ወይም ደግሞ እቅድና ዓላማዎች ስራ ላይ የሚሆኑ ተቋም ነው እሱ። ይህ ከመንግስት ከተሰየመ በኋላ ጠቅላይ ሚኒስትሩ ምን ያደርጋል? ፖለቲክ ጀኔራል ይባላል። አጠቃላይ ፖለቲካ ማለት ነው። እቅዱን ዓላማውን ወዴት እንደሚሄድ ለአምስት አመታት ነው የሚመረጠው። እዚህ ላይ ያልጠቀስኩት ነገር ቢኖር ይላል መግመጫ አበጋል ይሄ ነው ይሄ ነው ብሎ የህዝብ ተወካዮች የተሰበሰቡበት መድረክ ላይ፣ ፓርላሜንት ላይ ንግግር ያደርጋል። ያንን ንግግር ካደረገ በኋላ በዞት ወይ ይጸድቃል ደግሞ ይሻላል፣ ተቃውሞ ይቀርባል። ነገር ግን ያ ጠቅላይ ሚኒስትር ይህንን የፖለቲክ ጄኔራል ንግግር ካደረገ በኋላ ሶስት ተወካዮች ምክር ቤት ድምፅ ሲጠይቅ በቂ ድጋፍ ካላገኘ እዚያ ነው በደንብ ግልጽ እንደሆነ እንፈልገው ለአብዛኞቻችሁ በህገ መንግስቱ መሰረት የተፈቀደለት አንቀጻለች አርባ ዘጠኝ ነጥብ ሶስት ትባላለች። ያንን መጠቀም ይችላል። ለምሳሌ የህዝብ ተወካዮች ምክር ቤት ብዛቱ አምስት መቶ ሰባ ሰባት ነው። በህዝብ በቀጥታ የተመረጡ ከነሱ ሁለት መደገፍ አለባቸው። የእሱ እቅድ አላማና ስራ፣ ያ ካልተሟላለት ግን የራሱ አንጋዜ ሳ ሬስፖንሳቢሊቲ ይባላል ፈረንሳኛ ቋንቋ፣ ወይም ደግሞ የራሱን ኃላፊነት በህዝብ ተወካዮች ምክር ቤት ያቀርብና እንዲህ ካሉት አይ፣ እንዲህ ካላችሁ እኔ ህገ መንግስቱ በሚፈቅደው መሰረት የመንግስትን በጀት መንግስት በእንቅስቃሴ ማካሄድ ስላለብኝ በአርባ ዘጠኝ ነጥብ ሶስት በህገ መንግስቱ ላይ የሚፈቀድ እንዲ መሰረት በራሴ ይወስናል ይላል። ይህን ሲያደርግ ነው ይፈጠራል። ከዛ በኋላ እነዚህ ተቃዋሚ ፓርቲዎች አይ እንደዚህ ካደረግክና የሚያ ድምፅ ካልተሰማ ሞሲዮን ደ ሳንሱር ይባላል። ጠቅላይ ሚኒስትሩ ከስልጣን የማውረድ ፕሮሰስ ይጀመራል። ያንን ያቀርቡና እንደ ቀይ እንደ ቅድሞ ሁለት መቶ ሰማንያ ዘጠኝ ሰዎች በእውነት የህዝብ ተመራጭ ተወካዮች ካጸደቁ የእሱን መሻር ገቨርንመንቱ ይሻራል ማለት ነው። እንደገና ወደ ሌላ መንግስት መስረታ እንሄዳለን። ምን ተፈጠረ? ባለፈው ስድስተኛው 2024 ዓ ምት ላይ የአውሮፓውያኖች ምርጫ ተደርጎ ነበረ። አውሮፓ የራሱ የቻለ እያንዳንዱ 27 ሀገሮች የራሳቸውን ተወካይ ይልካሉ። የአውሮፓ ፓርላሜንት ስትራስቡርግ ላይ ያለ ብሩክሴልም ላይ ያለ እያንዳንዱ አገር የተሰጠው ቁጥር ተወካይ ያለ። ያ ምርጫ ሲደረግ ሁሉም ፓርቲዎች ተፎካካሪ ፓርቲዎች የሌሚስትሪ ፓርቲ ሬኔሳንስ የሚባለው ማክሮን ነው የመሰረተው በምርጫው ተወዳደሩና ማጆሪቲውን ማግኘት አልቻለ። እነሱ ሁለተኛ ነው የወጣው። አንደኛ ደረጃ ላይ የወጣው የቀኝ አካባቢ ክፍል ማለት የማሪን ለፔን ፓርቲ ረሰሙና ናሲዮናል የሚባለው እሱ ነው አንደኛ። 31 ነው 32 ፐርሰንት አምጥቶ ያለፈው። የዛን ሰዓት ለፕሬዚዳንቱ ሆነበት። ምክንያቱም በምርጫ ደረጃ ተሸንፌ

ያ ምርጫ ተደረገ ሰባት ሁለት ሺህ አራት ዓመተ ምህረት ላይ ያ ምርጫ ሲደረግ፣ እሱ የፈለገው ምን ነበር? ለሚቀጥሉት ሦስት እና ሁለት ሺህ ሃያ ሰባት ነው እንግዲህ እሱ ማንዴት የሚቀጥለው የሚቀጥሉትን ዓመታት ስራ ይሄን የሚቀጥል ካስፈለገ እዚህ ጋር የሰጣችሁት ለአውሮፓ የምርጫ የሰጣችሁትን ውጤት ሳይሆን እኔ የምፈልገው ከሌላ አብረው የሚሰራ ፓርላሜንት ነው የምፈልገው ብሎ ሪስኩ ወስዶ ነው የምርጫው እንዲደረግ ያደረገው። ሲያደርግ ምን ተፈጠረ? በፈረንሳይ ታሪክ ውስጥ አይቶና ተሰምቶ የማይታወቅ ነበር። አንዱ የፖለቲካል ፓርቲ ወይም ደግሞ ሌሎች የተቀናጁበት ወይም የተመረቡበት ማጆሪቲ መሆን የማይችልበት ውጤት መጣ። ውጤት ደግሞ ችግር አመጣ። ሁለት ፓርቲዎች እንኳን ተመሳስለው ወይም ደግሞ ተቀናጅተው አንድ ላይ መስራት የማይችሉበት ሁኔታ ተፈጠረ። ሊቨር ሰምፕል ፍሮንት ፖፕላር የሚባለው የግራ ክንፉ ኮሚኒስቶች፣ ሶሻሊስቶች ሁሉ ያዳመረው ወደ መቶ ሰማንያ ሰባት አካባቢ ድምጽ አመጣ። የማሪን ለፔን ፓርቲ 159 አካባቢ ድምጻ መጣ። በህገ መንግስቱ መሰረት ማጆሪቲ የመጣው ጠቅላይ ሚኒስትር መሾም ነበረበት በፈረንሳይ ህግ መሰረት። ነገር ግን ኒው ፎ ፖፒለር አባላት ቢኖሩትም ሁለት መቶ ሰማንያ ዘጠኝ ስለማይመጣ ማጆሪቲ አይደለም። ከሌላ ቡድን ጋራ መቀናኘት ነበረበት የማክሮን ፓርቲና የሱ ደግሞ ተያዛሪት ያሉት መቶ ዓርባ ሁለት አካባቢ ናቸው ያሉት። አሁንም እደግመዋለሁ ቅንጅቶች ተደማመ ሁለት መቶ ሰማንያ ዘጠኝ ድምጽ መኖር አለበት ማጆሪ ለማግኘት ፓርላመንት ውስጥ ከአምስት መቶ ሰባ ሰባቱ ግማሽ ማለት ነው። ያልሆን ስላልቻለ ቻለ ከፍሮንት ፖፕላር እነሱ አንደኛ ስለወጡ የነሱ ጠቅላይ ሚኒስትር ይሁን የሚባለው ጥያቄ የማይነቴን ፓርቲ ሌሎች ፓርቲዎች አሉ እነሱ ከነሱ የወጣ አንድ ሚኒስትር ከተሰየመ እንደገና ወንሲ ወንደ ሳንሲዮር እናረግና ጋቨርመንቱ እንጥለዋለን። ስለዚህ የነሱ ሰው መሆን እንደበት ነው የሚሉ አድማ አደረጉ። ሰዓት ላይ ከነሱ ነው ሰው

በብዙ ፖለቲካኖች እንደሚታወቀው እሱ ነው የብሬክሲትን እንግሊዝ ከአውሮፓ ስትወጣ ድርድሩ እንደሆነ ያካሄደው እሱ ነው እና ይህ ሰውዬ ምናልባት የኮምፕሮማይ ወይም የመነጋገር ሰዎችን የማሳመን ሰዎችን የማሰባሰብ ልምዱ ስላለው ምናልባት እንደዚህ ብቁ ቦታ ፓርሊመንት ላይ ያንን ኤክስፔሪየንሱን ለቱ ይጫወታል በሚል እሱ ተሰየመ። ሚኒስትር ወይ ከስድስት በኋላ እንግዲህ ነገር የሆነው እንደሽሬያ እሱ ደግሞ ፈረንሳይ ኃይለኛ የኢኮኖሚ ክራይስ ውስጥ ነው ያለችው። የመንግስት ዳይሎግ ነው። የጡረታው ጥያቄ አለ ካለ ማጆሪቲ ያለፈው ይላል። ችግሮቹ በዙና እሱ ለምሱ ለቀርቡ ፕሮጀክት ላይ አንስማማም ተባለና እሱ ነው ሲወሳሲው ተደረገበትና ተሻረ። ከዛ እንደገና ግን ተባለ አይ እስቲ ሌላ ሰው ፈልግ ተባለና ሰው ይል ሰው ሰዎች ማሰባሰብ ይችላል፣ ከፓርቲዎች ከተለያዩ ጋር ነው ይችላል። አንድ ገና ሲጀምር በጀት በጀት በጀት። መሰረቱ የአንድ ዴሞክራሲ በጀት ማለት መንግስት ገቢ እንዴት አድርገው ማለት ነው። ያን ይደት ደግሞ ከየት ጋር ነው የሚወስደው? የግብር ታክሱ ፐርሰንቴጅ ስንት ነው የሚሆነው? ለትምህርት ቤት የምናወጣው እንደ ጥያቄዎች ላይ ስንገባ መንግስት ሀይለኛ ዕዳ ውስጥ ስላለ በአሁኑ ሰዓት አትሊስት ሁለት የስራ የረፍት ቀኖች ይሻለው የሚለውን ነገር አስቀድሞ መጣው። ታዲያ እቺ ነው ብዙ ዝርዝር አልገባም።

ሴባስቲያን ለኮርኑ የሚባለው በፊት የመንግስት የጦር ኃይሎች ሚኒስቴር የነበረው የማክሮን የመጀመሪያ ጊዜ ጓደኛው አቦ የጀመረ ከ2017 ጀምሮ እሱ ሆነ። ወስሎት የሰላም ሳምንት ባለላ ብዙ እንደገና እሱም ራሱ ሄደና ለፕሬዚደንቱ ሪያልቺ ላይ ለጓዋ አልቻልኩም። ምክንያቱም ገና ስልጣን እንደተሰጠው እንደተሾመ ምንድን ነበር የጀመረው ከሁሉም ፓርቲ አባላቶች ጋር ከመሪዎቻቸው ጋር እንነጋገራለሁ፣ ሃሳብ እቀያየራለሁ፣ እነሱ ምንቴን ይሰማለሁ፣ ለአገሪቷም እንደሚያስፈልጋት ከራሳችን አስተሳሰብ ወጥተን ለፈረንሳይ ለአገሪቷና ለህዝቧ አንድ ነገር እንደሰራ በሚለው መንፈስ ይሄዳል። እስኪ የሞከረው መስማማት አልቻለም፣ ለማክሮን ሰጠው ሄደ። ማክሮንም ብራ ገባው እንደገና ማንን ነው የሚሾመው? ከዚህ በኋላ አለና ሶስት ቀን ፈጅተው እንደገና በፈረንሳይ ታሪክ ውስጥ ታይቶና ተሰምቶ ማይታወቅ ከሁለት ቀን በኋላ ሄዶ ሪዛይን ካደረገ በኋላ እንደገና መልሶ እሱ ሾመውና አሁን ድርድር ተጀመረ። አንዳንድ ክፍሎች በተለይ ፓርቲ ሶሲያሊስቱ ሶሻሊስቱ ከማክሮን እና ከሌሎቹ ከሪፐብሊካን ከሞዴል ጋር ከገጠመ ከኤንኤፍሲ ወጥቶ ማለት ነው። ማለት ለፍሮሳን ሱሚ ማለት ነው። ያ ፎን ፖፒለር መቶ ሰማንያ ሰባት አባላት የነበሩት ውስጥ ከነሱ መካከል ሶሻሊስቶቹ ስልሳ ስምንት አካባቢ ናቸው። እነሱ ከዚህኛው ሁሉ ጋር ከገጠሙ መንግስትን የመሻር ነገሩ ይደክማል ወይም ደግሞ አይኖርም በሚል ዲን ተደረገና፣ ስለምን ተፈጠረና ሶሻሊስቶ የመጀመሪያ ጥያቄያቸው ምንድን ነበረ? 2022 ላይ በግድ ያለፈው የጡረታ እድሜ የቀነሱ ነገር ከ62 ወደ 64 የሚያደርገው የሚባለው ነገር የምታውቁ ከሆነ እኛ ገቨርንመንት ይሻል የሚለው ነገር አን ቮት አናደርግም አሉና ተስማሙ። እሱም እንዳልኩት ከሳምንት በፊት የፖለቲካ ጀነራል ፖለቲካውን አቀረበ። ይሉአልና ከዚህ በኋላ ማለ ሁለተኛው ነገር ደግሞ እዚህ ጋር ግልጽ ማድረግ የሚፈልገው ሌሎቹ ሚኒስትሮች ያደርጉት እንደነበረው ፓርላመንቱ ተወያይቶ በድምጽ ካልተስማማ በሕገ መንግስቱ መሰረት አርቲክል አርባ ዘጠኝ ዜሮ ሶስትን ተጠቅሞ በራሱ ስልጣን የማሳለፉን ነገር ሁለተኛ አልጠቀሙ የሚለው ቃል ገባላቸው ማለት ነው። የተወያይቱን በጀት የማዝመቁ የሀገሪቱ ማህበራዊ ፖለቲካዊ እርምጃዎች ፓርላመንቱ ነው ወጥ ያለው የፓርላመንቱ ሮል ነው ብሎ

እና አሁን አዲስ መንግስት ላይ ነው ያለነው። ይህ መንግስት ምን እያደረገ ነው የሚባለው፣ በጣም አስቸኳይና ገጋቢ ጥያቄ ምንድን ነው፣ ፈረንሳይ ከዲሰምበር ሰላሳ አንድ በፊት የአገሪቱ በጀት አዝንቃ ተስማምታ ብላ ማቅረብ አለባት። ያ ነገር ደግሞ ምን የሚያመለክተው፣ በጀት ወሳኝ ነገር ነው። ቅድም እንዳልኩት የአንድ አገር ሕልውና ወይም ደግሞ እንቅስቃሴዋ በጀት ላይ ነው። መንትና ግዴታ እዛ ጋ ነው ያለው። እኔ ለምሳሌ ልጆችን ትምህርት ቤት የማስተማር መብት እንዳለ ሁሉ እንደማናቸውም ዜጋ ግብረ ሞከል ደግሞ ግዴታ አለ። ያም ነገር ደግሞ ከየት ነው ገንዘብን የምናወጣው፣ የሱ ጋር የምናው ነው የሚለውን ነገር ፓርላመንት ነው ማጽደቅ የሚችለው ተስማምቶበት ማለት ነው። እና ከነገ ጀምሮ ማለት ነው ነገ ሰኞ ጀምሮ በኮሚሽን በልዋ ይባላል፣ ሁሉም ይወያዩበታል። ይወያዩበታል ከዛ ለፓርላማ ለዲቤት ይቀርባል በኮሚሽን ከጸደቀ በኋላ ማለት ነው። ከዛ በኋላ ምንድን ነው የሚሆነው? ፓርላማቱ ዲቤት ያረጋግጣል፣ ዲቤት ያደርግበታል። እስከ ኖቬምበር ምናምን አካባቢ ነው የመጀመሪያው ፓርት ረሴንሶ፣ ከዛ በኋላ ዴፓንስ፣ ከዛ በኋላ የሴኩሪቲ ሶሲያል የሚባለው ብቻ። ሁሉም ነገር ተጠናቆ፣ ሁሉም ያጸደቀው በየት በ31 ዲሴምበር መዘጋጀትና መቅረብ አለበት። ያ ነገር ካልሆነ የፈረንሳይ መንግስት ህልውናው ራሱ ኤግስታ አያደርግም ማለት ነው። ስለዚህ የዛን ሰዓት ላይ አሁን ለምሳሌ በጀቱ ላይ ፀደቀ በርግጥ በህገ መንግስቱ መሰረት በኦርዶናስ የሚባል ነገር እሱ ማሳለፍ ይችላል። አለበለዚያ የሁለትሺ 25 በጀት እሱን መጠቀም ይችላል። ያንን ጸደቀው በጀት ማለት ነው 2025 ላይ እንደዚህ ድርጥሎች በጀት ስለነበረ ብዙ ነገር ክፍያ ነገሮች አሉ። አዲስ የተፈጠረው ጡረታውን ነገር ማቋረጡ ወይም ደግሞ ለረሴት ፊስካል የሚባለው ማለት ነው ከዚህ ቦታ ላይ የሚወሰድ ከዚህ ቦታ ላይ ነው የሚባለው ነገር ከጡረታዎች ላይ የታሰበ ነገር አለ። ከሚኒም አሶሲየው የሚባሉ ነገሮች አሁን ከካፍ ካፔል ላይ ምናምን ከመድኃኒት መንግስት መልሶን ወንድስለን ስንታከም ስንል ከዛ ሁሉ መወሰድ አለበት። ብዙ ያላሳመኑ ነገሮች ስላሉ እሱን ነገር ገና አላለቀም ለማለት ነው ያለው የነበረው የፈረንሳይ ፖለቲካ ሁኔታ። እና አሁን ቅድም እንዳልኩት ፓርላመንቱ ሁለት ሻምብር ነው ያለው፣ አንደኛው የህዝብ ተወካዮች ምክር ቤትና ፓርላማ የሚባለው ሁለተኛው ሴኔት የሚባለው ማለት ነው። የመጀመሪያው ነው በማህበራዊ በኢኮኖሚ በሶሻል ደረጃ ላይ ትልቁን ሮል የሚጫወተው ምርጫውም ራሱ በህይ በቀጥታ ድምፅ የተመረጠ ተቋም ነው። ያኛው ግን ሴኔቱ በቆዳ ስፋት ኢንዳይሬክት ኤሌክሽን ይባላል። እነሱ የሚመረጡት በኮሴ ሬጅዮናል በተመረጡ ሰዎች በሚኒሲፓሊቲ ኮሴ ሚኒሲፓል በተመረጡ ሰዎች እነሱ በህ የሚመረጡና ከጋ በኋላ ኢንዳይሬክት የሚመርጧቸው ሰዎች ናቸው። ሴኔቶች በህጋ አሰራር ላይ በምሳሌ የመጀመሪያው ስሌፕ ምንድነው የሚሆነው አንዱ ጊዜ ሀገር ሲጸር ያ ኮሚሽን በሚሆን ይባላል። በፓርላማ ደረጃ ያ ይዋል ህግ ምንድነው ምንድነው ብሎ ያጠና ወደዛ ወደዚህ ያገላብጦ ያየውና በመጀመሪያ ደረጃ ለፓርላማ ነው የሚቀርበው። ፓርላማ ያለ ህግ ካጸደቀው ወደ ሻ ወደ ሲናት የሚሄድበት ምክንያት ላይኖር ይችላል። ነገር ግን ባላንስ የሆነ ነገር ስለሆነ ምክንያቱም አንደኛው እዚህ ጋር የራሱ አሬቱ ይባላል እዛኛው ጋር ሄድና እዛ ጋር ተጠኝቶ ወደዚህ ተመልሶ ሊመጣ ይችላል፣ ወደ ፓርላሜንቱ ማለት ነው። ነገር ግን ትልቁ የህግ ማጽደቅ ስራውን የሚሰራው ማንነው ላይ ፓርላሜንቱ ነው። ግን አለመግባባት ሲሆን ፓርላሜንቱ ላይ ወይም ደግሞ በቂ ድምፅ ተገኝቶ መጽደቅ ሳይችል ሲቀር አንዳንድ ጊዜ የሴኔቱ ሀሳብ ይጠየቃል። ሁለተኛ ነገር ምናለ በጣም ያልተማሩበት ደረጃ ላይ ከደረሱ ደግሞ ከዚህኛው ሻምብር ሰባት ሰው ከዚህኛው ሻምብር ደግሞ ሰባት ሰው ተወስዶ አንድ የሚያሻክር ወይም ደግሞ የሚያደራድር ፕሮጀክትና ወይም ህግ ላይ ሲኖር ሁለቱ አንድ ላይ ሆነው እንደገና መልሶ ወደ ግዛ ያደርጋሉት ይህንን ህግ። ከዛ ደግሞ ሶስተኛ ና መጨረሻ ደረጃ ምን አለ ሲኮንሶ ኮንስቲትዩሽን ይሆነል የሚባል አለ። ለምሳሌ ፓርላመንቱ ወይም ደግሞ ሁለቱ ሻምብሮች እንደፈለጉ አጽድቀው በህግ ላይ ወይ አንድ ጊዜ ሲወራ ከዛ በኋላ ኮሶ ኮንስቲቱሽን ወይም ደግሞ የህገ መንግስት ዘበኛው ወይም ደግሞ ተቆጣጣሪ አስከባሪ ማለት ነው። የወጣው ከመንግስቱ ጋር ከጋንግስ ይጋጫ ላይ ሳይጋጭ ነው የሚለው ነገር ቫሊድ ማድረግ አለበት። ከዛ በኋላ ደግሞ ማለት ነው እና የሁለቱ ሻምብሮች አሰራራቸው በዚህ መልኩ ነው። ብዙ ጊዜ ግን ትልቁ የህግ ማጥለቅና የህግ የመቀየር የህግ ማሻሻል ነገሩ የሚሻለው ማለት ነው ብትላይ ሲል ለፓርላመንቱ ነው። ሌላ ሁለት ነገሮች አሉ። ባለፈው እንዳም ትንሽ ሰዎችን የመንገድ ላይ ወሬ በለው ባጭሩ ለሶስት ቀን ለአራት ሰዓት ነው በለው እንጂ ሚኒስተር ሆነው የተሾሙ ሰዎች የሚቀጥለ ግን ተሽረው ነበረ እና እዚህ ሲሰማ ምን ይላል። ከዚህ በኋላ መኪና ይኖረዋል፣ ጠባቂ ይኖረዋል። አንድ ሚኒስትር ስራውን ለቆ ሲወጣ ወይም ደግሞ ገቨርመንቱ ሲሻ ለሶስት ወር ነው አበል የሚሰጠው። ሌላ ስራ እስከሚፈልጉላት እስከሚያገኝ ማለት ነው። አንድ ሚኒስትር ይህ ደግሞ ኤክሰፕሽናል የሚሆን መቼ ነው? ለምሳሌ ጠቅላይ ሚኒስትር ሮል ላይ የነበሩ ሰዎች እነሱ ዲፍረንት ነው። ሚኒስትር የነበረ ሰው ግን ያገኝ የነበረውን አበል የሚያገኘው ያ ከተሻረበት እስከ ሶስት ወር ድረስ ብቻ ነው። ለዚህ ለ24 ሰዓት ለቆዩት ሚኒስትሮች ይሄ እንዳይደረግ ጠቅላይ ሚኒስትሩ አክቹዋሊ ጠቅላይ ሚኒስትሩ አግዶታል። እነሱ ላይ አራሳ ብቻ ነው፣ ግን ህግ ነው። አንድ ሚኒስትር በሚኒስትሩ ካገለገለ በኋላ የራሱ ስራ አስቀምጣ የሶስት ወር ነው ብቻ ነው። በጣም ብዙ ወጣቶች አካባቢ መንገድ ላይ ወድቀው ምናምን ማየት አንዳንዱ ወደ እንግሊዝ ለመሞከር ሲል በባህሩ ላይ ህይወቱን የሚያጣው ከሊቢያም ከምንም ብዙ ስቃይ አይቶ እዚህ ድረስ የደረሰው የጠበቀውን ነገር ሳያገኝ ያስበውን ነገር ሳይሟላለት ሲቀር ተስፋ የቆረጠው ምናምን እሱን እሱን ማየቱ በጣም ያስጠላል፣ በጣም ይደብራል፣ በጣም ይዘገንናል። በበኩሌ ከሌሎች ሰዎች ጋርም ይህኑ ድርድርና ክርክር ነው ማደርገው። በተለያዩ መድረኮች ገጠመኝ ላይ ያ ያው አትውጣ ማለት ደግሞ የሚችለው ነገር አይደለም፣ ነገር ነው። ሶሉሽኑ እዚህ ሀገር ነው ወይስ እዛ ሀገር? ከሚመጡበት ከኢትዮጵያ ብቻ አይደለም፣ ከሱዳን አለ፣ ከ ከኤርትራ አለ፣ ከሶሪያ የሚባሉት አገሮች በሙሉ ኢረጉላር በኮንፍሊክት እና በድህነት እና ያለ ወጣት ስለሆነ አንድ ትውልድ ደግሞ በተለይ ወጣቱ ፓርት አገሩን ለቅቆ የመሰደድ ያለው ፍላጎት ሪስክ የሚወስድበት ካለ የሆነ ማህበረሰቡ ችግር አንድ ማለት ነው። እዛ አገር ላይ ያሉ ባለስልጣኖች የፖለቲካ አዋቂ ነባዮች አመራር ላይ አስተዳደር ላይ ያሉ ሰዎች ይህን ጥያቄ ከዛ ነው ማንሳት የሚገባቸው። እዚህም ያሉት ለምሳሌ ሰልችቷቸዋል፣ አሁን ስደተኛውን የመቀበሉ ነገር። የራሳቸው የሀገራቸው ጉዳይ አለ፣ የኢኮኖሚ ክራይስ አለ፣ የማህበረሰቡ አመለካከቱ ራሱ ለስደተኛ ያለ አንድ አይደለም እንደድሮ እና ይህም ስም ያለ ጥያቄ ነው ጥያቄው ነገር ግን እንደኔ እንደኔ አሁንም መፍትሄው የሚገኘው እዚህ ከመጡ በኋላ መፍትሄው እዛው አገር ላይ ገና ከመምጣታቸው በፊት ምን ጎድሎት ነው ለህብረተሰብ በተለይ ወጣቱ ነው። አፍሪካ ወጣቱ ትውልድ የበዛባት አገር ወጣቱ ነው የሚበዛው። ወጣት ደግሞ አገር ላይ ሰርቼ አድጌ አገር አሻሽላለሁ የሚል አምቢሽን ነው የሚኖረው የሚገባው እንጂ ገና ከእንቅልፍ ሲነቃ ቤት ቦርደር አቋርጭ የት ሀገር ነው የሚሄደው? እንደዛ አሰብስፎ የሚጠብቅ ወጣት ማየት ሁላችሁን ለጥያቄ ያነሳሳል። የሚገባ ነገር ነው። አንድ ወጣት አገሬን ለቆ ሲያስብ፣ ከዛው ከመጀመሪያው ላይ ቢነሱ ይሻላል እንጂ ከወጡ በኋላ የኛውም ሲስተም ራሱ እንደፈለገ ሁሉን ተቀብሎ የማስተናገድ አቅም በአሁኑ ሰዓት ፕሮቶኮል ነው። ማሽ ደግሞ አመለካከት አይደለም ያለው እዚህ ከመጣ በኋላ ሕጉን አክብሮ የማይኖርበት ሁኔታዎች ስላሉ ትንሹ በሶሻል ሚዲያው ወደ በበኩሌ ይሄ ነው ብዬ እንዳው ባጀት ማግኘት ይሉታል በዚሁ ሀገር አባባል የሆነ ሶሉሽን ብዬ አላስበውም። ነገር ግን እንዳው ችግሩን ከመጀመሪያው ከዛ ከመነሻው ላይ መፍትሄ ሊፈለግለት ይሻላል ብዬ ነው።